ወንድ ቤተሰቦች እንግዲህ ትናንትና፣ ሁላችንም በጉጉ ስንጠብቅ ነበረ የዛሬው ቪዲዮ የሩታዬ ምን ይሁን እየተባለ ነበረ። እውነት ለመናገር እኔ በጣም ጨንቆኝ ነበር ማለት ነው። በቃ ምንድን ነው የምንሰማው እያልኩኝ ማለት ነው። ብቻ አልሐምደለላ እውነት ላላ ምን ይባላል፣ ምንም ነገር አንለውም እኛ አልሐምደላ ከማለት በስተቀር ማለት ነው። ብቻ በጣም ደስ ብሎኛል ሩታዬ የኔ ከታገሱት ሁሉም ያልፋል የሚል ማለት ነው። እና በጣም ጀግና ሴት ነሽ፣ ታግዘሽ ስንት ነገር አሳልፈሽ ብዙ ነገር አሳልፈሽ ለዚህ በጀግንነትሽ ሰብር በማረግሽ በቃ መታገስ ያለን እውነት ታግዘሽ ደግሞ ዛሬ ለዝች ቀን ስለደረሽ የእኔ ጠንበለል በጣም ደስ ብሎኛል። አብሬሽም እንደዛው በዝም ታገዳይ የሚዲያውን መሪዎች ማለት ነው እንግዲህ የልጅና አባትና እናት ሊሆኑ ነው ማለት ነው። አጋጣሚ ጣጣሚ ልጃችሁም ጀስት እንደናንተ በቃ ማይበገር በምንም ነገር ማይሸነፍ ለሀገር የሚበቃ ለእናንተ ደግሞ ሰላም፣ ደስታ፣ አንድነት ፍቅርን ይዞ የሚመጣላ ያድርግላችሁ። እንደእናንተው መልካም ያድርግላችሁ። በሰላም ደግሞ ሩታዬን ወልዳ ደግሞ ለማቀፍ ሽሩሩ ለማለት ያብቃት ማለት ነው። በጣም ደስ ይላል እውነት። ይሄንን እያየ ሰው እኔ እንጃ፣ የሰውን ደስታ የማያስደስተው የለም ብዬ አላለም። ምንም ባይሆን ሴጣን ሴጣን እውነት፣ ሰው ሲደሰት አይወድም። እና ብቻ የሩታና የአብርሽ ነገር ቃላት አድሮኛል። እውነት ቪዲዮ ሙሉ በላ በለቅሶ ነው የጨረስኩት፣ መለን እና ያለቀስኩበትን ምክንያት አንዳንድ ያለ የደስታ መንባት አለቅሳላችሁ። በጣም ነው እኔ ሞር፣ እንኳን ሩታ ስትነካብኝ በጣም ነው ማለቅሰው፣ በጣም ነው የሚከፋኝ ለምን እንደሆነ አላውቅም። ምክንያቱም ሮታ በጣም ስለምንወዳትና ስለምናከብራት የሚሆን በቃ ሞር እንኳን እውነት ነው። ሙላችሁ በምን ልበላችሁ ካየዋት በኋላ በቃ በአካል ካየዋት በኋላ እንደው ባላየዋት ብዬ የምመኝበት ቀን አለ ማለት ነው። በቃ ማንነቷን ስላየው አብርሽ እንደዛው ማለት ነው። ብቻ አልሐምዱሊላህ እውነት ምን ይባላል? ምንም ነገር አይባልም። እውነት ለመናገር ማለት ነው። ብቻ ቃላት የለኝም። በጣም ደስ ብሎኛል። ለዚህም ቀን ስላበቃቸው ማለት ነው። ይሄንን እዚህ ደረጃ ደርሳለሁ ብለው እኔ እውነቴ ነው የምላችሁ አብርሽ እና ሩታ ይሄንን ደረጃ ይደርሳሉ ይሄንን ነገር ያዩታል ብዬ መቼም ተስፋ አላደረግም ነበር። መቼም በቃ ባለ ነገር በሚናገር ነገር በሚወራ ነገር ብቻ እኔ እንጃ፣ እነሱም እንዳሉ ማለት ነው። ብቻ ያላ ስራ ነው ሁሉም ነገር ማንኛውም ነገር ሲሰጠን ያላ ስራ ነው። በቃ ታውቃላችሁ እነሱ ምን እንዳሉት እኛ እኛ ራሱ በጣም ይገርመን ነበር። ምክንያቱም ያ ነው አክል ሲጫወቱ ሲወጡ ሲወርዱ እና ቤት ራሱ እውነቴ ነው ሙላችሁ ብሩታ አትቀምጥም። በቃ መቼስ ባለሙያ አይደሉም የባለሙያ ነገር በቃ የፈለገችው እንደፈለገች ነበር የምትሆነው። ብቻ ማንኛውም ነገር ሁኑት እየተጻፈላችሁ ነገር ነው የምትቀበሉት። እኛ ፈልገን እኛ ወደን አይደለም። ብቻ ቤተሰቦቼ በጣም ደስ ብሎኛል፣ እውነት ለመናገር ማለት ነው በጣም በጣም ከምንም በላይ ማለት ነው። እኔ እንጃ እኔ እንደዚህ የተደሰትኩት ኦዲየንስ እንደዚህ የተደሰተው ኮሜንት ሁሉ እንዴት እንደሚያስደስት ሁልጊዜ እንደዚህ ሰላም ቢሆን ሁልጊዜ እንደዚህ ፍቅር ቢሆን ሁልጊዜ እንደዚህ አንድነት ቢኖረን እኛ እውነት ኢትዮጵያዊን በጣም ትልቅ ቦታ እንደርስ ነበር፣ በእህታችን ባንመቃኝ በወንድማችን ባንቀናኝ በቃ ወንድማችን ያላረገው ነገር አረገ እህታችን ያልወለችበት ቦታ ዋለች ባንል እውነተኛ የት በደረሰ ነው። ስግደት ራሱ የሚባል ነገር አናይም ነበር። ያ ረቢ ለእኛም ደግሞ እንደዚህ አይነት ፍቅር ይስጠን። እውነት እንግዲህ በፍቅር እኔ ለመቅናት ሳይሆን በቃ እንደዚህ አንድነታችን በጣም ያስደስታል። እውነት አብርሽና ሩታዬ እኔ እኔ እንጃ ቃላት ነው የሚያጥረኝ ከምር እንዴት ብዬ ልንገራቸው? እኔ በአብርሽና በሩታ ያገኘዋቸው እህቶቼ በቃ እውነት ቤተሰብ ራሱ እንደዚህ አይጨነቁም። ብቻ አብርሽና ሩታ አላ የተባረከ ልጅ ይስጣቸው። እውነት በቃ ጀስት እንደናንተ የተባረከ ልጅ ያድርግላችሁ ማለት ነው። ምንም ነገር ምንም ነገር እናንተ አይድረስባችሁ። እውነት እንጃ ምን እንደማወራ እራሱ ምን አላውቅም። ብቻ ያስደስታል፣ በጣም ደስ ስለሚነው ስሜቱ እና ውድ የአብርሽ ቤተሰቦች የሩታ ቤተሰቦች፣ እንኳን ደስ አላችሁ። እናንተም ስጠብቁ ስትጓጉለት የነበረ ነገር ነው። እናንተም ከአብረሽ ከሩታ በጣም ለፍታችኋል፣ በጣም ደክማችኋል። እውነት እኔ እንጃ አንድ ቀን ሰለቸን ደከመን ሳትሉ ሼር ስታረጉ በቃ በእናንተ ነው ይህንንም ደረጃ የደረስነው ሁላችንም ማለት ነው። እናንተንም እውነት በአብረሽ እና በሩታ ስምኔ ከልብ ከልብ አመሰግናለሁ። ተባረኩልኝ፣ በያላችሁበት አላህ ይጠብቃችሁ፣ ውድ የኛ ቤተሰቦች እናንተም ደግሞ እንደዚህ ተደስታችሁ እንደዚህ ስቃችሁ እንደዚህ ፈታ ዘና ለምትሉ ለሀገራችሁ ያብቃችሁና በቃ እንደዚህ ያልታሰበ ነገር እንደነሱ ማለት ነው ያላሰባችሁት እንጀራ ይስጣችሁ፣ የማታ እንጀራ ይስጣችሁ። እና ውድ እህቶች በጣም ነው መወዳችሁ። አላ ባለችበት ይጠብቅልኝ፣ ሩታዬንም ደግሞ አላ ይጠብቅሽ፣ አብርሽንም እንደዛ አሁን ወዲህ መልካም መልካም ነገር የምንስቅበት የምንደሰትበት ቀን ያደርግልን። በቃ ሁልጊዜም የሰላምና የአንድነት ያደርግልን። ሁላችንም አንድነትን እንውደድ ነው ምለው ሌላ ምነው ነገር አላቀም። ዛሬ የኔ ቪዲዮ ነኝ እንጃ፣ ምን እንዳወራው ማለቀም ብቻ ደና ደሩልኝ፣ የኔ ውዶች በጣም ደስ ስላለኝ